ከምግብ ጋር ወይ ከመጠጥ ጋር ተቀላቅሎ የተሰጠንን ሲሕር የተደረገብንን ሲሕር ድምጥማጡ ማጡ የምናጠፋበት ሩቃ ነው፣ በአላህ ፍቃድ ማለት ነው። ተከታተሉኝ። ሁላችንም ቤት ላይ መስራት የምንችለው እስከ መጨረሻ ተከታተሉኝ። ይሄ ነገር ሙጀረብ ነው፣ በቃ ብዙ ሰው ተጠቅሞታል። ሱብሃነላህ፣ በጣም ብዙ ሰው ድኖበታል። በጣም ብዙ ሰው ማለት ነው። ስንት ዓመት የተሰቃየ ሁሉ በአላህ ፍቃድ መድኃኒት አገኝቶበታል። ተከታተሉኝ። ብስምላህ አልሐምዱላህ ሰላቱ ሰላሙ ረሱሊላ ወባዱ። እንደምትመለከቱት ሶስት ነገር አለ። ከነዚህ ከሶስቱ በአንዱ መጠቀም እንችላለን፣ ወይ ሶስቱን መጠቀም እንችላለን በአንድ ጊዜ፣ በሶስቱም ሩቃ ማድረግ እንችላለን። ይሄ ማር ነው። እንደምትመለከቱት ይህ ደግሞ እንትን ነው፣ ጥቁር አዝቡት ያት ከኢትዮጵያ ያስመጣወት ነው። ሪፍ ነ ኢትዮጵያ ይእሚቀበጣምሪፍ ነው። ይ ደግሞ ዜቱ ነው። አሁን እናንተ በፈለጋችሁ አይነት መጠቀም ትችላላችሁ ማርም ኦሪጂናል ብቻ ይሁን እንጂ ማንኛውም ማር ወከዛሊክ ዜዜቱን ማንኛውም ወከዛሊክ እንደዛው ጥቁር አዝሙድ ከየትኛውም ቦታ መጠቀም ትችላላችሁ አሁን አጠቃቀሙ ቀላል ነው ከእኛ የሚፈለገው ዋናው ምንድን ነው እርግጠኛ መሆን ነው ወላሂ ብዙ ሰው ተሽሎታል በዚህ ይሄ ሙጀረብ ነው አላህ ጀለ ዋላ ቁርአን ላይ ሲናገር ስለ ማር ሲናገር አላህ ጀለ ዋላ እንዲህ ይላል

የወይራ ዘይት ማለት ነው። ነብዩ አለይሂ ሰላቱ ሰላም ይህን በመጠቀም አደራችሁን ብሉትም፣ ወከዛልክ እንደዛ ተቀቡታሉ። ሚንሸጀረቲ ሙባረካ ከተባረከች ዛፍ ነው የምትወጣው ብሏል። ነብዩ አለይሂ ሰላቱ ሰላም ይሄን ስለ ዘይቱ ሲናገሩ ማለት ነው። ሶስቱም መድኃኒት ናቸው። አሁን ቀጥታ እንዴት መድኃኒቱን ማዘጋጀት እንደምንችል ወደዛ እንገባለን። ከኔ ጋር አሁን አሁን እንከፍተዋለን ክዳኑን እንዳይቆሽ ቆንጆ በታ አስቀመጥኩ። ጠይብ ከፍቼዋለሁ። ከዛሊክ ማሩንም ከፍተዋለሁ። ፈሳሽ ማር ነው እንደምታዩት፣ ኖርማል ማር ነው። ጠይብ አሁን ሶስቱን ቀረብ አድርጌ እቀራለሁ ማለት ነው። ከእኔ ጋር አበራችሁ ሆኖ ቪዲዮ እንዳይረዝም፣ ምክንያቱም በኋላ አጠቃቀሙ እንዴት እንደሆነ እንዳስረዳችሁ እንሻላ ቁራኑን አያ አያውን ብቻ ልንገራቸው አሁን ሶስቱን ቀረብ አድርገን እነይታለን፣ አላህ ጀለ ዋላ በዚህ ሰበብ መድኃኒት እንዲያደርግልን ማለት ነው። እነይታለን፣ ሰላተን እነዚህ ሰበቦች ናቸው፣ የሚያድነው ሐቂቀተን አላህ ነው ጀለ ዋላ ማለት ነው። እነይታለን፣ ይህ የምንቀራው ቁርአን ለአፍያ ነው፣ መድኃኒት፣ ለሩቃ ነው ብለን ነይተን እንጀምራለን ማለት ነው። መጀመሪያ የምንቀራው ሱረት ልፋቲሓ ነው። ሱረት ልፋቲሓ ሰባት ጊዜ እየደጋገምን እንቀራለን።

በዚህ መልኩ ትንፋሻችን እናወጣለን። ሰባት ጊዜ እንቀላለን። ሰባት ጊዜ ትንፋሻችን እናወጣለን እዚህ ላይ ማለት ነው። ጠይብ። ከዛ አያተል ኩርሲ አያተል ኩርሲ ሱረቱል በቃራ ሁለት መቶ ሀምሳ አምስተኛው ያለውንም እንደዛው ሰባት ጊዜ እየደጋገምን እንቀላለን። ከዛ ቀረብ ብለን የምንቀላው ከዛ እንተነፍስበታለን። ትንፋሻችን እናወጣለን። ጠይብ ይሄም እንደዛው ብለን እንተነፍሳለን ማለት ነው። ቀረብ ብለን ነው የምንቀራው። ከዚያ ቁል ሁወ ላሁ አሐድ ሰባት ጊዜ እየደጋገምን በዚህ መልኩ እንቀራለን። በጨረስን ሰዓት ቱቱ እያለ ትንፋሻችን እናወጣበታለን። ጠይብ ቁል አዙ ቢረቢ ልፈለቅ፣ ሱረቱ ልፈለቅ ሰባት ጊዜ፣ ቁል አዙ ቢረቢ ናስ ሰባት ጊዜ እንቀራለን። አሁን እነዚህ ደጋግመን እናደርጋለን ማለት ነው። እንተነፍሳለን ስንጨርስ ማለት ነው። ጠይብ አሁን አንዳንድ ሰው ቁርአን አልቀራም ከዚህ በላይ አልችልም ይላል። خلاص በዚህ ትብቃቃላችሁ። ነገር ግን የሚሻለው የሚቀጥሉትን እነ ቁርአን አያዎች መቅራት ብንችልና ብናሟላ እነዚህ ነዚ አያተ ሲህር ይባላሉ። ከሲህር ከድግምት ጋር የተያያዘ ማንኛውም አይነት ማለት ነው ይሄ ድግምትን ኢብጣል ማድረግ ድምጥማጡ ማጥፋት የሚችሉ የቁርአን አያዎች ናቸው። አንደኛው ምንድነው ሱረቱ ዩኑስ ሰማንያ አንደኛው ላይ ምን የሚለው ፈለማ አልቀው ቃለ ሙሳ ما لل ላ ዩስሊሑ አመለል ሙፍሲዲን እንደጋግማለን በ6ም እንደጋግምና በዚህ መልኩ እንጠፋለን። ሱረቱ ዩኑስ 81ኛ ላይ ድጋሚያውንም ሱረቱል አዕራፍ ከ118 እስከ 121 ያለውን ምን የሚለው?

ይህንም ምን ደጋግማል በቻል ነው ያቅም። ሱረቱ ጣሃ ስልሳ ዘጠነኛው አያ ምን የሚለው ኢነማ ሰነዑ ከይዱ ሳሒር ወላ ዩፍሊሑ ሳሒሩ ሐይሱ አታ ወላ ዩፍሊሑ ሳሒሩ ሐይሱ አታ እያዘን፣ በዚህ መልኩ ማለት ነው። ትንፋሻችን እያወጣን እንደጋግማለን ማለት ነው። ሱረቱ ጣሃ ከ105 እስከ 107 ያለው በዚህ መልኩ እንደጋግማለን። ከእንደገና ሱረቱ ልኢንሳን ስድስተኛ ዓይነን የሽረቡ ቢሃ ዒባዱ ላሂ ዩፈጅሩነሃ ተፍጂራ። በዚህ መልኩ አሁን ጨረስን፣ በቃ ኸላስ ይ ክል ካልን ጨረስን። ከዚህ በኋላ እንዴት መጠቀም እንዳለብን ላሳያችሁ ማለት ነው። አሁን በዚህ መልኩ መድኃኒቱ ተዘጋጅተዋል። አሁን አንዳንድ ሰው ለምሳሌ ይሄን ወይራ ዘይቱን መጠጣት የሚጠላ ሰው ይኖር ይችላል። ላስ ይሄ መጠጣት ካልፈለክ ምንም አይደለም፣ ማሩ ትጠጣለ ማለት ነው። አሁን ማሩ ማንኪያ ይኖራል፣ ይሄ ማሩ እናቀላቅለዋለን። ጠይም ከዚያ እንዴት የምንጠቀመው የዚህን ማሳያችኋለሁ፣ የዚህን ማሳያቸው ጠብቁኝ። እንዴት የምናደርገው ጠዋት ከእንቅልፍ እንደተነሳ ምንም ምግብ ሳንበላ ከምግብ በፊት አንድ ማንኪያ ማሩን እንጠጣለን ማለት ነው። ጠይም አንድ ማንኪያ ማር ማታ በቃ ሁሉ ነገር ጨርሰን ስንተኛ ማሩን እንጠጣለን። ለስንት ቀን? እስኪሻለን ድረስ ለሰባት ቀን ሊሆን ይችላል። ከዛ በላይ ከዛ በላይ ባለፈው ያዘጋጀነው የፋቲሃ ውሃ አለ እንዳያችሁት ከጠጣም በኋላ ማሩን፣ ይህን ድጋሚ ውሃውን መጠጣት እንችላለን። ችግር የለውም። ጠይብ በዚህ መልኩ ማለት ነው። የወይራ ዘይቱን በዛ መልኩ ይጠጣል። የወይራ ዘይት እንደምታውቁት በተለይ አስሊው ከሆነ ኖርማል ሆኖ ችግር የለውም። እሱንም እንደዛው ማለት ነው በትንሽዬ ማንኪያ በቀን ውስጥ እንጠጠዋለን ማለት ነው። ለምሳሌ አንድ ቀን ማሩ ብንጠቀም አንድ ቀን ወይራ ዘይቱን ወይ ማር እንደዛ ላይ እየቀያየር ማለት ነው። የዘይት ዘይቱን በዚህ መልኩ ዘይት ዘይቱን ያው እሱ አንድ ማንኪያ መጣት ከባድ ነው። ነገር ግን ወይ ከሻይ ጋር ወይ ደግሞ ማለት ነው ከዚህ ጋር መቀላቀል ይቻላል። ለምሳሌ አሁን እዚህ ጋር ማር አለ እንደምታዩት፣ አንድ ቀን አዘጋጅቻለሁ። ይኸው ማሩን በዚህ መልኩ መልኩ አዘጋጀሁት ጠይብ፣ ማሩም በዚህ መልኩ አዘጋጀሁት። ይሄ የወይራ ዜት ነው፣ ጨመርኩበት። ሰዓት እንዳይሄድብኝ ነው። ይሄ ደግሞ ጥቁር አዝሙድ ነው፣ ጨመርኩበት። ፈሳሹ ማለት ነው እንትኑን መጠቀም ይቻላል፣ ፈይቼ ማለት ነው። አሁን ሶስቱን ቀላቅለዋለን። ሶስቱን ቀላቅለንም አንድ ላይ መጠቀም እንችላለን። እንዳልኳችሁ ጠዋትና ማታ፣ ጠዋት ከምግብ በፊት ማታ ደግሞ መጨረሻ ለስንተኛ ከዛ በኋላ በቃ ምንም አንጠቀምም ማለት ነው። ሶስተኛ ይህን ዘይዘቱና ዘይዘቱን ማለት ነው ሙሉ ሰውነታችን እንቀባዋለን። እንደዚህ እናደርግና እያደረገ ሙሉ ሰውነታችንን ሀ ብልታችን የሁለቱን ብልት አካል ሳይቀር እንኳ ሙሉ ሰውነታችን እንቀባለን። በዚህ መልኩ ማለት ነው። ወላሂ ከተጠቀምን በአላህ እርግጠኛ ሁነን